ጠያቂው ምን ይላችኋል? ኢየሱስ በፈቃዱ ሞቷል እንላለን። ድንግል ማርያምስ በፈቃዱ ሞተች? አዋልድ መጽሐፍት ላይ ያሉትን ሀሳቦች ላይ ጠየቀው። እመቤታችን ቅድስት ድንግል ማርያም ሰው ናት፣ እንደ ሰው ነው የሞተችው። አልሞትም አትልም እኮ እ ግን አልሞትም ብላለች። አልሞትም ብላ እንደ ተከራከረች መጽሐፍት ይናገራሉ። እሱን ተው አሉ። ይህንን ማለት ነው፣ ይህንን ተው እየተባላችሁ ነው። እመኑኝ በዚህ አጭር ዓመታት ውስጥ እነዚህ መጽሐፍቶች ያከትምላቸው። ቦክስ እኮ ነው የቀረን፣ በአካል ስለማንገናኝ ነው የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ። ካህኑ ከምህመኑ ጋር እየገጠም ነው። ኦርቶዶክሳውያን ንቁ። ምን አገባ አንተ ይታውቀዋል። እንትና የሚባል ጸሐፊ እንትና የሚባል ደራሲ እንዲህ ብሏል ብለው የሚሞግቱ ሰዎች ተፈጠሩ። ካህኑና ምህመኑ እኮ ነው እየተጋጩ ያሉት። ኦርቶዶክሳውያን እህል ሳይበሉ ውሃ ሳይጠጡ በጠዋት የሚያነቧቸው መጻሕፍት ናቸው። እነዚህ መጻሕፍት እምድሩ እንደዚህ ስም ነው የምትለው ቤተክርስቲያኒቱ። የእኛም ጥያቄ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ከገድላት አንደበት የተሰኘውን መርሃ ግብራችንን እኖ ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው በአዋልድ መጻሕፍት ዙሪያ እንደ እግዚአብሔር ቃል የምንፈትሽበት መርሃ ግብራችን ነው። እንግዲህ ከዚህ በፊት የተለያዩ ገድላቶች፣ ድርሳናቶች፣ የቤተክርስቲያን የተዋ መጽሐፍቶች የሚናገሩ የሚናገሩትን ሀሳቦች እያሳየን እንደ እግዚአብሔር ቃሉ ቀደሞ እያፈረስን እየቀጠን እንገኛለን። እንግዲህ ዛሬ ላይ ደግሞ የምናነሳው በእነዚህ ገድላቶች ዙሪያ ድርሳናት፣ በአጠቃላይ አዋልድ መጽሐፍት ዙሪያ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት የሆኑትን ቃለመጠየቅ ተደርጎላቸው ነበር። በአንድ ኢንተርቪው ላይ እንዳየ ነው እና እዛ ላይ የተናገሯቸው በጣም ደስ የሚሉ ሀሳቦች እናገኛለን። ከነዛ ውስጥ መካከል አንዱ ምንድን ነው፣ በተለይም ከድንግል ማርያም ጋር በተገናኘ ድንግል ማርያም የወደቀውን ስጋ ይዛለች ወይንስ አላያዘችም ለምንስ ሞተች የሚል ጥያቄ ተጠይቀው ነበር። ማ ሊቀ ሊቃውንት ስሙር፣ እንግዲህ ለዚህ ለተጠየቁ ጥያቄ የሰጡትን ምላሽ እስቲ አድምጠን እንመለስ። ክርስቶስ በፈቃዱ ሞቷል እንላለን። ድንግል ማርያምስ በፈቃዷ ሞተችው? እመቤታችን ቅድስት ድንግል ማርያም ሰው ናት። እንደ ሰው ነው የሞተችው አልሞትም አትልም እኮ ግን አልሞትም ብላለች አልሞትም ብላ እንደተከራከረች ተከራከረች መጻሕፍት ይናገራሉ አረ ተውሱ ሱ ሰዋዊ አገላለጾች አሉ በነገራችን ላይ አሁንም ቤታችን እንዴት ሞትኩ ለሷ ሞት ክብር እንደሆነ ከኛ በላይ እሷ ታውቃለች ስለዚህ ድንግል ማርያም በፈቃዷ ሳይሆን ሰው ስለሆነች እንግዲህ ጠያቂው ዲያቆን ምን ብሎ ነው የሚጠይቃቸው ክርስቶስ በፈቃዱ ሞቷል እንላለን ድንግል ማርያምስ በፍቃዷ ነው የሞተችው ብሎ ይጠይቃቸዋል ሊቁን። እሳቸው ደግሞ ምን ብሎ ይመልሳሉ? እመቤታችን ማርያም ተመልከቱ፣ እመቤታችን ማርያም ሰው ናት። እንደ ሰው ነው የሞተችው። አልሞትም አትልም እኮ አሉ። ተመልከቱ፣ አልሞትም አትልም እኮ በማለት መለሱ። በዚህ ጊዜ ጠያቂው ምን ይላቸዋል? ግን አልሞትም ብላለች እኮ። ሊቁ ምን ይላሉ? ይላሉ እንግዲህ ድጋሚ ስሙት የሊቁን መልስ። እመቤታችን ቅድስት ድንግል ማርያም ሰው ናት። እንደ ሰው ነው የሞተችው። አልሞትም አትልም እኮ። ግን አልሞትም ብላለች። አልሞትም ብላ እንደተከራከረች ተከራከረች መጻሕፍት ይናገራሉ። አረ ተወሱ፣ እሱ ሰዋዊ አገላለጾች አሉ። በነገራችን ላይ አሁን እመቤታችን እንዴት ሞትኩ፣ ለእሷ ሞት ክብር እንደሆነ ከኛ በላይ እሷ ታውቃለች። ስለዚህ ድንግል ማርያም በፈቃዷ ሳይሆን ሰው ስለሆነች ማለት ሊቁ እንዴት የሚል ነገር ያነሳሉ ማለት ነው። ከዛ ጠያቂው ምን ይላቸዋል? አልሞትም ብላ እንደተከራከረች መጽሐፍት ይናገራሉ አልሞትም ብላ እንደተናገረች መጽሐፍት ይናገራሉ ብሎ ሲጠይቃቸው፣ አሁንም ጠያቂው ሊቁ ምን ይላሉ በማለት ይመልሳሉ ማለት ነው። ምክንያቱ ስ ከተባሉ ሰዋዊ የሆነ ነገሮች ነው። እሱ ሰዋዊ የሆነ ነገር ነው በማለት ይመልሳሉ። አሁን ተመልከቱ። ጠያቂው የጠየቀው ምንድን ነው? ማርያም የሞተችው በፍቃዷ ነው ወይንስ አይደለም የሚል ጥያቄ ነው የጠየቀው እሳቸው ደግሞ እ ሰው ነች እንደ ማንኛውም ሰው ሙታለች። ስለዚህ የእሷ ፍቃድ መጠየቅ አያስፈልግም፣ አልሞትም ልትል አችልም ማርያም ባሉት ጊዜ ነው። እንግዲህ ጠያቂው በጣም ጥሩ ጥያቄ የጠየቀው በዚህ ላመሰግነው ፈልጋለሁ። ለምን ከተባለ አዋልድ መጽሀፍት ላይ ያሉትን ሀሳቦች ላይ ጠየቀው። መጽሀፍት እኮ ይናገራሉ አለ። መጽሀፍት የሚለው የትኛው ነው? መጽሐፍ ቅዱስን ሳይሆን አዋልድ መጽሀፍቶችን። መጽሀፍት ይናገራሉ ምን የሚለውን አልሞትም ብላ ማርያም ከኢየሱስ ክርስቶስ ጋር እንደተከራከረች ይናገራሉ ሲል ሊቁ፣ ያው እንደሰማችሁት አረተው እሱን በማለት ተናገሩ ማለት ነው። እሺ ሊቁ አረተው ያሉት የትኛው መጽሐፍ ላይ ነው የሚገኘው? ይኸው እዚህ ጋር እንደምታዩት እዚህ መጽሐፍ ላይ ነገረ ማርያም የተሰኘ ክፍል አለ። ነገረ ማርያም ላይ እንደዚህ ይላል፤ ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ካዘን ወደ ትፍስት ቴጂ ዘንድ ሙቺ አላት። ተመልከቱ፣ አሁን ኢየሱስ ይመጣል ወደማ ወደ ማርያም እና ካዘን ወደ ደስታ ልታልፊ ነውና ሙቺ ይላታል። በዚህ ጊዜ ማርያም ሊቁ እንደ ተናገሩት እሺ አለች ወይንስ ጋዜጠኛው እንደ ጠየቀው እምቢ አለች? እናንብቦ። ሙቺ አላት እርሷም እግዚተነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እኔ እንዴት ልሙት? ብትለው፣ ተመልከቱ ማርያም ምንድን ነው የመለሰችው? እናት ሆኜ አንተን ወልጄ እንዴት ሞታለው? ትለዋለች። ከዛ ኢየሱስም እንዲህ ይላታል። ፀሐየ ጽድቅ ጌታችን እግዚነ ኢየሱስ ክርስቶስ እመቤታችን እግዚተነ ማርያም በፍቃዷ እንዳልሞተችለት አውቁ። ተመልከቱ በፍቃዷ እንዳልሞተችለት አውቆ። ምን ማለት ነው? በፍቃዷ እምቢ እንዳለችው አውቆ። ሙቺ ሲላት ማርያም እሺ አላለችም። ታዛዥ ነኝ እሞታለሁ አላለችም። ማርያም ያለችው ምንድን ነው? ያንተን ናቶኜ አንተን ወልጄ እንዴት ሞታለሁ? ተከራከረችው። አልሞትም አለች። የሚናገረው እኛ አይደለንም። እናንተ የምታነቡት መጽሐፍ ነው። ኦርቶዶክሳዊያን እህል ሳይበሉ ውሃ ሳይጠጡ በጠዋት የሚያነቧቸው መጽሐፍቶች ናቸው እነዚህ መጽሐፍቶች። ግን ሊቁ ምን አሉ? ይህ ጥያቄ ሲጠየቁ ረሱን ተው አሉ። ይህንን ማለት ነው። ይህንን ተው እየተባላችሁ ነው። እመኑኝ በዚህ አጭር ዓመታት ውስጥ እነዚህ መጻፍቶች ያከትምላቸዋል፣ ያከትምላቸዋል። በተለይ ኦርቶዶክሳውያን ምእመናን ይህ መልእክት እንደውም ለእናንተ ነው። እናንተ እነዚህ መጻፍቶች አክብራችሁ ከገበያ ገዝታችሁ ከቤተ ክርስቲያን አጥር ስር ከሚሸጡ መጽሐፍቶች እየሄዳችሁ እየገዛችሁ እነዚህ መጽሐፍት ይዛችሁ በክብር እየተሳለማችሁ እየሳማችሁ ጠዋት እህል ሳትበሉ ውሃ ሳትቀምሱ እያነበባችሁ ለዛውም ቁማችሁ በፍርሃት በማክበር የምታነቧቸው እነዚህ መጽሐፍቶች፣ ሊቃውንቶቹ ግን የሚመልሱት እንዴት እያሉ ነው? ረሱንቶ እያሉ ነው፣ እያሉ ነው። ሌላስ ምን መጽሐፍ? የሆኑ ሊቃውንቶቹ አረሱን ቶ የሚሉት ጊዜ የሚፈታው ነው። አሁኔ እንደድንገት ስለተጠየቁ ነው፣ ምላሽ ስለሌላቸው ልክ እንዳልሆነም ስለሚያውቁ አረሱን ቶ አሉ። ሌላስ መጽሐፍ? ሌላ ጊዜ ሲጠየቁ ምላሻቸው ምንድን ነው? ቀላል ነው፣ አረሱን ቶ ነው የሚሉት። የማይቀር ጉዳይ ነው። ታዲያ ሊቃውንቶቹ የቤተክርስቲያኒቷ ሊቃውንቶች፣ የቤተክርስቲያኒቷ አፍ የሆኑ ሊቃውንቶች እነዚህን መጽሐፍቶች አረሱን ቶ እያሉ ልክ አይደለም እያሉ ሲናገሩ፣ እናንተ እነዚህን መጽሐፍቶች ይዛችሁ የምትጸልዩበት ምክንያት ምንድን ነው? ኦርቶዶክሳዊያን ንቁ፣ መንቃት ያስፈልጋል። ስለዚህ ነገረ ማርያም ምንድን ነው የሚለው? ኢየሱስ መጥቶ ለማርያም ሙቺ ሲላት አልሞትም አለች። የአንተ እናት ሆኜ እንዴት ሞታለሁ ትሏለች። ከዛ ኢየሱስም በፍቃዷ እንዳልሞተችን ለታውቆ ምን ያደርጋል ነፍሳቶችን ያሳያታል ወደ ሲኦል፣ ወደ ገሃነም እሳት ሲወርዱ አሳያት። በጣም ብዙ ነፍሳቶችን አሳያት። እነዚያም ነፍሳቶች እመቤታችንን እግዚተነ ማርያምን ባዩ ጊዜ እናታችን፣ እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገት አንጀቱ አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግሥተ ሰማያት አግቢን ብሎ ቢያለቅሱባት እርሷን እመቤታችን እግዚተነ ማርያም ልጄ፣ ወዳጄ ሆይ እባክ ማርልኝ አለችው። አሁን ተመልከቱ፣ ኢየሱስ ከማርያም ጋር እያወራ ነው። ሙች ይላታል፣ እሷም ቢ ትለዋለች። በዚህ ጊዜ ኢየሱስ ያሳያታል፣ ብዙ ነፍሳቶችን ያሳያታል፣ ወደ ገሃነም የሚወርዱትን። እነዚህ ነፍሳቶች ምን ይሏታል? አማላጅና አድኝን፣ ከገሃነመ እሳት አውጪን ይሏታል። በዚህ ጊዜ ማርያምም ኢየሱስን ጠይቋለች፣ ማርልኝ ትለዋለች። ኢየሱስም እንዲህ ብሎ ይመልስላታል። ኢየሱስ ክርስቶስም እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገርፌ ተሰቃይቼ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞችላቸው ዘላለም በገሃነመ እሳት ወርዶ ይቀራሉ፣ አላት አላት። አይገርምም? ኢየሱስ ምን ብሎ መለሰላት? ማርልኝ ስትለው እነዛ ነፍሳቶች እኔ የአዳምን ዘር ያዳንኩት ተገርፌ ቆስዬ ሞቼ ነው። ልክ እንደዚሁ እኔ እንደሞትኩላቸው ለአዳም ልጆች ልክ እንደዚሁ አንቺም በኃጢአታቸው ምክንያት ካልሞትሽላቸው አይድኑ ማለት አያችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍቶች የኢየሱስን ሞት ከፍጡራን ሞት ጋራ ወይም የፍጡራንን ሞት ከኢየሱስ ሞት ጋራ እኩል ታደርጋለች የምንለው በእነዚህ መጽሐፍቶች ምክንያት ነው። አላት እርሷ እመቤታችን እግዚተነ ማርያም እነዚህ ነፍሳት ዘላለም በጋነ መሳት ወርደው ሲቀሩስ ስንኳን አንድ ጊዜ ሰባት ጊዜ ልሙት ብላ ሙታለች። እነዚህ ነፍሳት በጋነ መሳት ከሚገቡ አይደለም አንዴ ሰባት ጊዜ ልሙትላቸዋለች እና ሞተች ይለናል ማ ነገረ ማርያም የተሰኘው መጽሐፍ። ሊቁ ግን ምን አሉ? ኧረ ወደዛ ሞት ለሷ ክብር እንደሆነ ማርያም እንዴት አታውቅም አሉ። እኛ የምንለው ይህን ነው፣ የጌታችን ኢየሱስ ክርስቶስን እናት ይሄ ታሪክ አይመጥናትም ነው የምንለው። ለዘመናት ስንናገር የነበረውን ነገር አሁን ሊቃውንቶቹ እያረጋገጡልን ስለሆነ እናመሰግናለን፣ እናመሰግናለን። ግን እዚሁ ኢንተርቪው ላይ እንግዲህ ጠያቂው ሁለት ሊቃውንቶችን ነው ያቀረበው ለቃለመጠይቁ የወደድኩትን ነገር ልንገራችሁ ከትምህርቱ ባሻገር የመጀመሪያው ነገር የወደድኩት ነገር እዚህ ኢንተርቪው ላይ በጣም ቅልል ያለ ኢንተርቪው ነው። እንዴት ካላችሁኝ፣ በፊት በፊት የምናውቀው የቤተ ክርስቲያኗ ሊቃውንቶች እንደዚህ ለቃለ መጠየቅ ሲመጡ ኢንተርቪው ሲያደርጉ ሲያወሩ የቤተ ክርስቲያኗን ልብሶች ይጠቀሙ ነበር። ቀሚሳቸውን ያደርጉ ነበር፣ ወይም ካባቸውን ያደርጋሉ፣ ወይም ነጠላቸውን ያደርጋሉ። እዚህ ኢንተርቪው ላይ ግን ሁለቱም ሊቃውንቶች ነጠላ የለ፣ ቀሚስ የለ፣ መስቀል የለ፣ ምንም የለም። እንደ ኖርማል ልብስ ለብሰው ነው ኢንተርቪው ሲያደርጉ የነበሩት። ይሄ በጣም ጥሩ ነገር ነው፣ በጣም ጥሩ ነገር ነው። አንደኛ ሰዎች እንዲሰማም ያደርጋል። እንዴት ካላቸው ያም ብዙ ጊዜ እንደዚህ ቀሚስ ሲደረግ ወይም ደግሞ ካባ ሲደረግ ወይም ጥምጣም ሲደረግ ምናምን ነገር ወጣቱን ሕብረተሰብ አድሬስ አያደርግም፣ ያልፈዋል። እንደዚህ ቀልል ባለ መንገድ ግን ኢንተርቪው ሲደረጉ በጣም ጥሩ ነው። ሌላም ደግሞ የሚያሳየው ነገር ምንድን ነው? በፊት በፊት ላይ ነጠላ ካላደረግ አይ፣ መናፍቅ ትባል ነበር። አሁን ላይ ግን ሊቃውንቶቹ እየሰበሩትን ነገር ስለዚህ ይሄ ራሱ አንዱ የታድሶ መገለጫ ነው መገለጫ ነው። አስፈላጊ በሆነበት ጊዜ ካባውን ቢያደርጉ ችግር የለውም። የቤተ ክርስቲያን አገልግሎት ላይ አውደ ምረት ላይ ሲሆን ልብሱን ቢያደርጉ፣ የቤተ ክርስቲያኗን ስርዓት የጠበቀ መንገድ ቢያደርጉ ምንም ችግር የለውም። ደግሞ እንደዚህ አይነት ሚዲያ ላይ ሲቀርቡ ደግሞ ተተውት በኖርማል ልብስ በሴኩላሩ ልብስ እንደዚህ ኢንተርቪው ሲያደርጉ ማየት ደግሞ በጣም ጥሩ ነገር ነውና፣ እያስለመዱ ነው ማለት ነው። አያችሁ አሁን እያስለመዱ ነው። አሁን ስርዓት የሚባለው ነገር አያችሁ ሊቀየር እንደሚችል እየጠቀሙ ነውና፣ እሱን ላመሰግን ፈልጋለሁ። የወደድኩት ነገር ነው። ሁለተኛ የወደድኩት ነገር ሁለቱም ሊቃውንቶች ያነበቡ ናቸው። መጽሐፍ ቅዱሳዊ እውቀታቸውም ከሌሎቹ የተሻሉ መሆኑን አይቻለሁ። እና ሁለቱም ሊቃውንቶች እየተቀባበሉ የመለሱበትን መንገድ ኢንተርቪውን በጣም ጥሩ አድርጎታል ብዬ አስባለሁ። ከዛ ደግሞ ቅድም እንዳልኳችሁ እሬን መጽሐፍቶ የሚለውንም ሀሳብ በጣም ነው የወደድኩት። ግን አንድ የታዘብኩት ነገር ግን አለ። አሁን ማርያም በፍቃዷ ነው የሞተችው ወይስ አይደለም የሞተችው ለሚለው ጥያቄ ማርያም እኮ ሰው ነች እንደ ማንኛውም ሰው የሞተችው ሲባሉ ዲያቆኑ ቀዳሚ ጸጋ እንዴ መጽሐፍቶች እኮ ይህን ይናገራሉ ሲል ሊቀሊቃውንት ስሙር ምንድን ያሉት ኧረ ተው እሱን አሉት በቃ እሱ ልክ አይደለም እንደማለት ነው። ግን እዛው ኢንተርቪው ላይ ገድላትና ድርሳናትን ወይም እነዚህ መጽሐፍቶችን በተመለከተ ለቀረበላቸው ጥያቄ ግን ይህን ምላሽ ሰጥተዋል። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ምናልባት ከዚ አንድ ገጽ ላይ አንድ ገጽ ከገድሉ መካከል አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ የቤተክርስቲያን ነው። ሊቀ ሊቃውንት ስማ ከሆነ ምንድን የተናገሩት ሊቁ እንደተናገሩት አንቀበልም የምንልበት ጊዜ ላይ ግን ስልጣኑ የቤተ ክርስቲያን ነው። አንድ ገጽ፣ አንድ ቃል ነጥለን ለማውጣት ስልጣኑ የቤተ ክርስቲያን ነው። ተመልከቱ። ምንም እንኳን አንዳንድ ገድላቶች፣ አንዳንድ ድርሳናቶች የያዙት ሀሳብ ከመጽሐፍ ቅዱስ ጋር የተጣረሰ ቢሆን እንኳን እኛ አይደለም አንድ ገጽ ይቅርና አንድ ቃል እንኳን የማውጣት ስልጣን የለንም ልክ አይደለም የማለት ስልጣን የለንም። ስልጣኑ የማን ነው አሉ? የቤተ ክርስቲያኗ ነው አሉ። እንደዛ ከሆነ ከጎኖት የተቀመጠው ሊቀ ሊቃውን ስሙር ዲያቆኑ ሲጠይቃቸው መጽሐፍት ላይ እኮ ይሄ ሀሳብ አለ ብሎ ሲጠይቃቸው ኧረ እሱ ተወው ሲሉ ለምን ዝም አሉ? ማለት ሊቁ እዚህ ጋራ ይሄኛውን መጽሐፍ ነው ነገረ ማርያምን ነው ልክ አይደለም ያሉት ልክ አይደለም የማለ ስልጣን ያላት ቤተ ክርስቲያኒቷ ብቻ ከሆነች ሊቀ ሊቃውንት ስሙር ይህን መጽሐፍ አረቶ እሱን ሲሉ አይ እኮ ማለት ያለባት ቤተ ክርስቲያኒቷ ነች ለምን አላሉ? አያችሁ። እዛው ላይ እዛው ኢንተርቪው ላይ ራሱ አንዱ ረሱ መጽሐፍቶ ልክ አይደለም ይላል። አንደኛው ደግሞ ሊቅ ምን ይላል? አይ እንደዚህ ማለት የሚገባው ማን ነው ይላሉ። ቤተክርስቲያኒቷ ነች ይላሉ። ማለት ነው ቤተክርስቲያኒቷ ነች። ምናልባት ባለፈውም በሰራንላችሁ መራግብር ላይ ከሚያዚያ 20 እስከ ሚያዚያ 22 ድረስ በሚደረገው መራግብር እነዚህን ነገሮችን ምላሽ ያገኛል ብለን ተስፋ እናደርጋለን። ወደ መጨረሻው ሀሳብ ስንመጣ በተለይ እነዚህ ገድላቶችን በተመለከተ አዋልድ መጽሐፍቶችን በተመለከተ እኔም ሆንኩኝ ሌሎችም ታዱሳውያን የተለያዩ ቪዲዮዎች ስንሰራ ቤተ ክርስቲያኒቷ ውስጥ በካህኑና በምእመናኑ መካከል ጸብ እየተፈጠረ ነው። ጸብ እየተፈጠረ ነው። ምዕመኑ የእኛን መልክቶች ይሰማል። ከዛ ካህኑ ጋር ይሄዳል ወይ ቤተ ክርስቲያን አገልጋይ ጋር ይሄድና ይጠይቃል። እንዴ እንደዚህ የሚል ሀሳብ አለ እኮ ገድለ ተክለ ሃይማኖት ላይ፣ ገድለ አርሴማ ላይ ይሄ እንዴት ልክ ይሆናል ብሎ ይጠይቃል። ከዛ ካህኑ ምን ብሎ ይመልሳል? አንተ እንደዚህ ማለ ስልጣን የለህም፣ ልክ ነው ገድሉ ልክ ነው ብሎ ይመልሳል። በዚህ ጊዜ በምዕመኑና በካህኑ መካከል ጸብ ይፈጠራል። ይሄን ራሳቸው ሊቁ የተናገሩትን ሰምተን እንመለስ። በአንድ ቀን ሚዲያ መግለጫ ብትሰጥ ቤተክርስቲያኒቱ እርፍ ማለት ይችላል። ለምንድን ነው እንዲህ ስንደባደብ ዝም ብላ እምታይን? ቦክስ እኮ ነው የቀረን። በአካል ስለማንገናኝ ነው የመረብ ጉዳይ ስለሆነ ነው እንጂ ውይይቱ፣ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ። ካህኑ ከምህመኑ ጋር እየገጠመ፣ ምን አገባ በአንተ ይታወቀዋል። እንትና የሚባል ጸሐፊ እንትና የሚባል ደራሲ እንዲህ ብለዋል ብለው የሚሞግቱ ሰዎች ተፈጠሩ። ካህኑና ምህመኑ እኮ ነው እየተጋጩ ያሉት። ለምንድን ነው እንደዚህ ዝም የምትለው ቤተክርስቲያኒቱ ተመልከቱ ሊቀሊቃውንት ስማ ከሆነ ምን ብሎ ተናገሩ? ለቤተክርስቲያኒቷ ነው እንደውም ጥሪ ያደረጉት። ቤተክርስቲያኒቷ ለምንድን ነው እንዲህ ስንደባደብ አሉ፣ ስንደባደብ የምታየን? ቦክስ እኮ ነው የቀረን አሉ። እንደው በአካል ስላልተገናኘን ነው እንጂ አሁን እንደዚህ የሚሉት ከማን ጋር? ከእኛ ጋር እኮ አይደለም፣ ከራሳቸው ከኦርቶዶክሳውያን ጋር። በአካል ብንገናኝ ቦክስ ነው የቀረን። እንደውም አሉ፣ አንዳንድ ቦታ ላይ ስድብ አለ። በማንና በማን መካከል በካኑና በምዕመኑ መካከል ይሰዳደባሉ አሉ። በእነዚህ መጽሐፍቶች ምክንያት አንዳንድ ቦታ ላይ እንደውም እየተጋጩ ነው እየተደባደቡ ነው አሉ። እንግዲህ ሰሞኑንም አይተናል ቤተ መቅደስ ውስጥ ሲደባደቡ እንደዚህ ዝም የምትለው ቤተክርስቲያኒቱ። የእኛም ጥያቄ ይሄ ነው። ለምንድን ነው ቤተክርስቲያኒቷ ዝም የምትለው እንደዚህ ልክ ያልሆኑ መጽሐፍቶች በየጊዜው እየታተሙ ሲወጡ ህዝቦቿ ወደዚህ ሳይሆን ወደ ትክክለኛ እግዚአብሔር መጽሐፍ ወደ ሆነ ወደ መጽሐፍ ቅዱስ ሳይሆን ወደ ነዚህ መጽሐፍቶች ሲሄዱ ህዝቦቿ፣ ለምንድን ነው ቤተክርስቲያኗ ዝም ያለችው የሚለው ጥያቄ የሊቃውንቱም ጥያቄ ነው፣ የእኛም ጥያቄ ነው። ጸጋና ሰላም ይብዛላችሁ።